እኔ እንጃ። ብሩኬ ደግሞ ለሀይሚ የሚያደርግላት እንክብካቤ የሚያደርግላት የሆነ በቃ እኔ እንጃ፣ ኧረ በኢየሱስ እንዴት ደስ የዛሬ እንክብካቤ ልዩ ነው። በጣም በጣም ደስ ብሎኛል። ቡራዬ ጀግና፣ ጀግና የጀግና ልጅ ሃይሚዬ እንደዚህ ሰፕራይዝ ስላደረከ በጣም ደስ ብሎኛል። ብራዬ እኔ ለአንተ ቃላት የለኝም። ሁሌም ነው የምናገረው ለአንተ ቃላት የለኝም። ልጅ ለመወለድም አትፍራ እንዳልኩ ካሁን ፍራቱን ትተሃል። እንግዲህ ዛሬ እንደውም ጀግና ጀግና ልጅ ልጅ ልጅ እያልክ ነበር። አው መፍራት የለብም ምንም ነገር ቢመጣ እግዚአብሔር አለ። ስለዚህ መፍራት ወደኋላ አድርገህ ጀግና ሆነህ ከሀይሚዬ ጋር መቀጠል ነው። አንድ እና አንድ ማለት ነው እና በጣም ደስ ይላል። እንጃ እግዚአብሔርን ነው ምላችሁ። ፍቅር ፍቅር የሆኑ ልጆች ፍቅር ነው ያሳያዙኝ። ማርያምን ነው ምላችሁ ፍቅር ነው ያሲያዙኝ፣ ሀይሚና ብሩኬ በቃ እኔ እንጃ። ብሩኬ ደግሞ ለሀይሚ የሚያደርግላት እንክብካቤ የሚያደርግላት የሆነ በቃ እኔ እንጃ። ኧረ በኢየሱስ እንዴት ደስ ኧረ መድኃኒዓለም ከዓይኔ ያውጣችሁ ነው የምለው። እኔ ምንም ልናገር አልችልም። በቃ የምታምሩ በቃ የምታምሩ እንዴት ነው እንዴት? እኔ ምን ብዬ ልንገር? ይህን ቪዲዮ በእናታችሁ፣ የፍቅር ቪዲዮ ነው ዛሬ የምሰራላችሁ የፍቅር የሆነ ቪዲዮ ስለሆነ እባካችሁን ይህን ቪዲዮ በደንብ አድርጋችሁ ላይክ አድርጉ፣ ላይክ አድርጉ ስላችሁ እኔ በጣም እኔ ልቤ ተሰብሯል። በጣም ልቤ እንደተሰበረ ታውቃላችሁ። ለምን አንድ ሺ ላይክ አድርጋችሁ እኔ ጊባዊ አዘጋጅቻለሁ አምስት መቶ ብር ስል ይሄው፣ ብሩኬም ዛሬ ደግሞ ጊባዊ አዘጋጅቷል። ሀያ አምስት ሺ ከገባ አለ እሱ ሀያ አምስት ሺ ከገባ አንድ ይሄ ያመጣውን አርነብ እሰጣለሁ አለ። እሺ ሀያ አምስት ሺ እንግዲህ ገብቶ ዛድ ነገ ሀያ አምስት ሺ ላይክ እንዴት እንደሚገባ የእኔ ግን አንድ ሺ ላይክ ለማስገባት ብቻ ተጥቻለሁ ላይክ አድርጉ ብቻ። ምንም ማለንም ማለት ግባዊ ግባው አዘጋጀ ብሩኬ ግባው፣ እስካሁን አልተሳካም። አሁን የእሱ ግባዊ ነገ ይሳካል። በቃ ይሄ ነው እኮ የሚያናደኝ ነገር። እኔ ግን ምን አድርጋችሁ ነው? ምን በድዬ ነው ግን? ለማንኛውም ችግር የለውም። የፍቅር ቪዲዮ ነው ዛሬ እኔ አልናገርም እና እኔ ዛሬ ሀይሚዬና ብሩኬን ሳያቸው ስሜታዊ ሁኜ ነው ያየሁት። መጀመሪያ ብሩኬ አርነቦቹን ይዞ አርነብ ነው ብሎ እኔ በአማርኛ የጠፋብኝ አርነብ በአረበኛ ነው አርነብ የሚባለው። እና አርነቡን ይዞላቸው ሲመጣ ሲመጣላት ምን አይነት ስሜት እንደተሰማኝ እግዚአብሔርን። ከአንድ ሰዓት በላይ ተጉዤ ነው ያመጣሁት አላለም። አይ ብሩኬ የኔ አባት የኔ ምስኪን የኔ የዋ የኔ ዋ ቡራዬ ቡራዬ፣ አይ ላቭ ዩ ሶ ማች። ስለ ወንድምነው ደግሞ አይ ላቭ ዩ እና እኔ ማርያም እንደምላቸው እኔ በቃ ቡራ እስታይሉ ይመቸኛል፣ አነጋገሩ አንዳንድ አንድ ያው ሲጣሉ ትንሽ እናደድበታለሁ እንጂ ምንም በቃ ምንም ይወጣላቸው ነገር የለም። የኔ ፍቅሮች የኔ ማሮች ሃይሚዬ ማይ ስማርት ማይ ስማርት ገርል ማይ ሲስ አይ ላቭ ዩ ሶማች ማርያምን ዛሬ ትለያላችሁ። ዛሬ እኔ እንጃ ሳያችሁ በቃ ፎን ውስጥ ገብቼባችሁ ሁለታችሁም ላይ ማለት በጣም ነው የምወዳችሁ። እና ምቀኛውን የያዝላችሁ፣ ሸረኛውን የያዝላችሁ ነው የምለው። እውነት እኔ እንጃ ዛሬ ሳያችሁ ዱክ ዱክ ብሎ በቃ ሁለቱም ደግሞ ባልና ብሩኬ ባልና ሚስ ደምጦ ከኛ በፊትም ሊወልዱ ይችላሉ አሉ ሊወልዱ ይችላሉ ከኛ በፊት ማለት እንግዲህ። ቡራዬ፣ ዝግጁ ሁኛለሁ፣ ለመውለድ ዝግጁ ሁኛለሁ። እንግዲህ ትላንትና የሰራኋት ቪዲዮውን ሳያየው አይቀርም ብሩኬ። ከኔ ቪዲዮ ድብ አድርጎ ነው የሚያየው ምን አርጎ ነው የኔን ቪዲዮ የሚያዩት? ሀይሚዬ ብሩክ ለምን በቲክቶክ ላይ ቆርጦ ስለሚወሰድ ኔ ቪዲዮ ሜንሽን ለነ ብሩኬ በጣም ነው ሜንሽን የሚደረገው የኔ ቪዲዮ ስለዛ ያ ያለ ኔን ቪዲዮ እንግዲህ ትናንትና አትፍራ ወንድ ሁነህ ልጅ ቢመጣ ምንም አልተራለም ብዩ ዛሬ እንግዲህ ስለ ልጅ ነበር ሲናገር ነው ከኛ በፊትም ሊወሉ ይችላሉ ብሎ ሲናገር በጣም ደስ ያለኝ እንግዲህ ሀይሚኒዬ እና ብሩኬ ብትወልዱም ብትቆዩ ምንም አሳለም። እናንተ ምንም ብትወልዱም ደስ ነው የሚለን እንደዚሁም አብራችሁም መኖራችሁም ደስ ነው የሚለን ምንም እኛ የሚጎልብን ነገር የለም። ብቻ እናንተ ሰላም መሆናችሁን ብቻ ነው እኛ ምንፈልገ እንጂ ሌላ ምንም ነገር አንፈልግም። በቃ መሀላችሁ ላይ መጥፎ ነገር እንዳይገባ ለእነዚህ አርነቦች ደግሞ ቆንጅ እየቤት ሰርታችሁ ደግሞ ፏ አርጓችሁ እንግዲህ እንግዲህ በቃ ከዚህ አርነብ ጋር እንደ ጻዱ በቃ መጫወት መጫወት ነው ስራቸው እና አርነብ በጣም ነው ደስ የሚለው። ቤታቸውን ይሞቃል። ሁለት ልጅ ገብቷል። አሁን ደግሞ እግዚአብሔር ደግሞ የእናንተን ደግሞ ልጅ ያሳየን ነው ምለው ማርያምን። ዛሬ በጣም ደስ ብሎኛል ብሩኪ ያለው እንክብካቤ ለሃይሚዬ የሆነ በቃ አነጋገሩ ምናምን በቃ የሆነ እንቁላል ታውቃለች፣ እንደ እንቁላል እኮ ነው የሚይዛት። ማርያምን ምን አይነት እድለኛ ነሽ ሃይሚዬ? እኔ ፍቅር ምን አይነት እድለኛ ነሽ? ምን አይነት ማን የመረቀሽ? በቃ እግዚአብሔርን አይለያችሁ፣ አይለያችሁ። እነዚህ እንዲህ ብሎ በጠንጋራ አይ- የሚያዩዋቸውን ሰዎች እግዚአብሔር የያዝላችሁ። ጠንግርግርግር ብሎ እናንተ የሚያዩ ሰዎች የያዝላችሁ እኔ እንጃ እኔ በጣም ደስተኛ ነኝ በሁለታችሁ እንደዚህ ሁናችሁ ስትመጡ ለእኛ ደስታችን ነው እግዚአብሔርን በጣም ነው በቃ ሁሉም ሰው ይወዳቸዋል ሁሉም ሰው ነው ፍቅራችሁ ለእናንተ የሚገርም ከቲክቶክ እስከ ዩቱብ ከዩቱብ እስከ ኢንስትግራም ከኢንስትግራም እስከ ፌስቡክ ከፌስቡክ እስከ ምናምን ነው እናንተ የምትወደዱት ቀላል ልጆች አላላችሁም እና ራሳችሁን እየጠበቃችሁ ፏ ደመቅ በሉልን፣ እኔ ፍቅሮች፣ እኔ ማሮች። እኔ አላቀም ብቻ ለእናንተ እንዴት ሰው እንደሚጨክንባችሁ ለእናንተ እንዴት በቃ ለመና እናንተን ለመሳደብ እናንተን ለመንቆር እንዴት እንደሚዘጋጁ ብቻ ሰው ይገርመኛል። እነዚህን እነዚህን የመሰሉ የመሰሉ እነዚህን ቃይ ዶሮዎች ቃይ ዶሮዎች ለመሰደብ ራሱ እኔ ቃላት የለኝም። ስለዚህ ቡራዬና ኃይሚን እግዚአብሔር ይጠበቃችሁ ነው እንግዲህ ቤተሰብ ሁላችሁም የነሱን ቪዲዮ እዩላቸው፣ ላይክ አድርጉላቸው። እይታቸው እየቀነሰ ነው። እኔ ምን እንደሆነ አላውቅም። እይታቸው በጣም እየወረደ ነው ያለው የብሩኬና ሀይሚ። ምን ምን ምን ምን እኔ እንጃ በቃ የጠላት አይን አይቷል መሰለኝ። በቃ እይታቸው በጣም እየደበረ ነው ያለው። እኔ እይታቸው ፎቅ ሲሆን ነው ደስ የሚለኝ። እይታቸው በጣም ከፍ ሲል ነው በጣም ደስ የሚለኝ፣ እና እይታቸው ከፍ ቢልልኝ ቆንጆ ነው፣ ደስ ይለኛል። በተረፈ ቤተሰብ የኔን ቪዲዮ ደግሞ ባካችሁ ላይክ አድርጉ፣ ላይክ አድርጉ ፍቅሮች የኔ ማሮች በብሩክና በሀይ ሚስን ዛሬ አንድ ሺህ ሰብስክራይብ አንድ ሺህ ላይክ ከገባን ያላም ነው። ሰብስክራይብም አድርጉ እስቲ። ሰላሳ ሺህ ንግፋው እስቲ። አይ ላቭ ዩ ባይ ባይ።